የመጨረሻ መቋጫው ላይ ለመታደም እኛ ጋር የተገኛችሁ ወንድሞች ሙደሪሶች፣ አሕባቦች፣ ባለሙያዎች፣ ሙንሺዶች፣ የስነ ጽሁፍ ሰዎች ዳኞችን ጨምሮ ማለት ነው የእኛ ቢሆንም ተርሒብ ላደርግላቸው እወዳለሁ። እንኳን ደህና መጣችሁላችሁ መሻይኾቻችንም ማስተላለፍ የፈለግኩት በዚህ መግቢያ ንግግር ወይም መክፈቻ ንግግር በአሁን ጊዜ የሥነ ጽሁፍ ስራዎች ግጥም ሚሆን እንዲሁም ደግሞ አርት ምንለው በጠቀል ነሺዳን ጨምሮ እያየንባቸው ያለው ፕሮግረስ ወይም እድገት ወይም ከፍታ አለ። ይህንን ለውጥ ወይም ደግሞ ከፍ እያለ መሄድ በሸሪዓ ማዕቀፍ ውስጥ አስገብተን ሕክሙ ሸርዕ ምንድን ነው የሚለውን በትክክል እያስተገበርን ከሸሪዓችን ማዕቀፍ ሳይወጣ፣ ምክንያቱም የምናያቸው ነገሮች አርትን ዝም ብለን ልቅ አድርገን ከከፈት ነው ሰዎች እየራሳቸውን ነገሮች እየጨማመሩ ሀል ዋፊቁ ሸራዕ አምላ የሚለውን ነገር ሚዛኑ ሳያስገቡ አዲስ ነገር ለማሳየት ወይም አዲስ ነገር ለማምጣት ያው ብዙ ጊዜ ከአርት ጋር ፈጠራ የሚባለው አዳዲስ ነገሮችን ማምጣት ዋነኛ ክፍሉ ነውና ያንን ብቻ ትኩረት በመስጠት ልቅ የሆነ አካሄድ እንዳይሄድና እንደገና አቅም ያላቸውን የወደፊት ተተኪ ባለሙያዎችን

ልብ ሰርስረው የሚገቡ ቃላት መግለጽ፣ ያንን ተውሂድም ዕውቀትም ማስተላለፍ አለ። ከዚያ ባሻገር ደግሞ ሌሎችም ወደ ኸይር የሚስቡና ከሐራም እንድንታቀብ የሚያደርጉ መልእክቶችን በአማረ ይዘት በጥሩ መልኩ የማስተላለፍ አቅም ስላለው ይህንን ስራ ወደፊትም ኢንሻ አላህ የሚያስቀጥሉ አላሁ ስብሓንሁ ወተዓላ ተሰጥኦ የሰጣቸው በዚህ ጉዳይ ላይ ውስጣዊ አቅም ያላቸው ፖቴንሽያል ያላቸው ሰዎችን አፍርተን ቢኢዝኒላህ በሸሪዓ ቀይደን በሸሪዓ ገደብ ውስጥ አስገብተን ምንም አይነት እንከን ሳይታይበት ወደ ተሻለ እድገት ለማደግና በይበልጥ ደግሞ ጉዳዩ ወይም ይሄ ጁዝ አባት ይፈልጋል። አባት የሌለው ከሆነ ደግሞ ልቅ ይሁንና ገደል ያስገባልና ወደፊትም ቢኢዝኒላህ ተዓላ አላ እያሳወቀን እውቀት ተግባራዊ በማድረግ አባት ሆነን ባለሙያዎችን በዚህ ጉዳይ ላይ ሰፊና ትልቅ አቅም ያላቸውን ባለሙያዎች አግዘን ከእኛ ጎን ሆነው እኛም ከነሱ ጎን ሆነን ኢንሻ ወደፊት የተሻለ ከፍታ ጋር እንደርሳለን ምነን ተስፋ እናደርጋለንእና ይሄ ፕሮግራም ሲጀመር መውሊዱን ረቢዑን ማድመቅ ብቻ አይደለም። ዋነኛ ዓላማው ከጀርባው በጣም ትልልቅ ዓላማዎች አሉና ብኢዝኒላሂ ተዓላ ሁላችሁም እዚህ ከኛ ጋር የታደማችሁም ባሱና ቴሌቪዥን መስኮት እየተከታተላችሁ ያላችሁም ባለሙያዎች፣ ባለአቅሞች ከኛ ጎን ሆናችሁ ይህንን ትልቅ ክፍል ማለትም ይህንን ትልቅ ዘርፍ እያሳደግነውና ተጋግዘን ከፍ እያደረግነው ነው። ኢስላማዊ አዳቡ ሳይጣስ፣ ኢስላማዊ አህካም ሳይጣስ ሸሪዓውን በጠበቀ መልኩ ምክንያቱም እኛ ኖርማል ዝም ብሎ ተራ ገጣሚ ወይም ደሞ ተራ ዘፋኝ ወይም ደሞ የሌላ የአርት ሰው ሳይሆን ወደ ነቢዩ ሰለላሁ ዐለይሂ ወሰለም ሸሪዓ የተጠጋን ኢስላማዊ አርት ውስጥ መስራት ምንፈልግ ነን እና ይሄ እስከሆነ ድረስ ደግሞ የእስላማዊ ህጎች ይገድቡናልና የእስላማዊ ህጎች ቅርጽ ይሰጡናልና የተበለሻሹ ነገሮችን ይከረክሙልናልና ወደዚህ ትልቅ ማዕቀፍ ውስጥ ገብተን እንሻ አላህ ከፍታውን ከጥራት ጋር ከፍታውን ከጥንቃቄ ጋር ከፍታውን ወይም እድገቱን ነሺዳው ላይ እየታየ ያለውን ከፍተኛ ለውጥ በሸሪዓ ማዕቀፍ እየገደብንና እያሳመርን ነው። ነገ ነጃ መውጫችን እንዲሆን፣ ነገ ነቢዩ ሰለላሁ ዐለይሂ ወሰለም ፊት ምንደሳበት ነገር እንዲሆን፣ ነገ ረሱሉላህ ሰለላሁ ዐለይሂ ወሰለም ጎን ምንቆምበት፣ ማናፍርበት፣ ማንሸማቀቅበት እንዲሆን ያኔ እሳቸው ስለመድህው ብቻ አይደለም የምናገረው። ያኔ ነቢዩ ማወደስ አንድ ነገር ነው። ሌሎችም ዲናዊ ስራዎችን ስንሰራ ያው ዞረን ከእሳቸው ኋላ የምንሰለፍበት የእሳቸውን ሸፋዐ ምንከጅልበት ከእሳቸው ጎን ነገ እንቆምበታለን እናፍርበትም ብለን ነጃ እንወጣበታለን ብለን ተስፋ የምናደርግበት ስራ ነውና ሌሎች ነገሮችን ምናልባት ይህም ባደርግ የበለጠ ዱንያ ትርፍ አገኝበታለሁ የበለጠ ገንዘብ አገኝበታለሁ ከሚለው እይታ ወጥተን ሐላል፣ በሆነ መልኩ ንጹህ በሆነ መልኩ ሸሪዓውን በጠበቀ መልኩ ሰው ኮ ገንዘብን ቢያገኝ ቢያተርፍም ከፍታም ቢጨምርና ምናልባት አቅም ሲያደራጅ ብዙ ሌሎች ኸይር ስራዎችን በገንዘብም ሊሰራ ይችላልና ነገር ግን ጎን ለጎን የሸሪዓውን ድንበር እየጠበቀ ማስኬድ በጣም ወሳኝና ትልቅ ነገር ስለሆነ እንሻ አላህ ይህንን ነገር ወደፊትም እናስቀጥለው ይሆናል እንደኛ እንደ አሱና ቲቪ ይህንን እንዳልኳችሁ ለረቢዕ መውሊድ ብቻ ተዘጋጅቶ የሚቆም የረቢዕንወር ማድመቂያ ብቻ ፕሮግራም ልናረገው አላሰብንም። እነማ ትልልቅ ዓላማዎች አሉን። እንሻላህ ከጎናችን ሆናችሁ አብረን እንደምንዘልቅ ተስፋ አደርጋለሁ። አቅም ሲያደራጅ ብዙ ሌሎች ኸይሮ ስራዎችን በገንዘብም ሊሰራ ይችላልና ነገር ግን ጎን ለጎን የሸሪዓውን ድንበር እየጠበቀ ማስኬድ በጣም ወሳኝና ትልቅ ነገር ስለሆነ እንሻላህ ይህንን ነገር ወደፊትም እናስቀጥለው ይሆናል። እንደኛ እንደ አሱና ቲቪ ይህንን እንዳልኳችሁ ለረቢዕ መውሊድ ብቻ ተዘጋጅቶ የሚቆም